ያላችሁ እልል አልኩና ለካ መጽሐፉ ራሱ ግንቦት ሀያ አመጣሁላቸው የሚለውን ትሩፋት ነው የሚተቸው ብዬ ተውኩት። ለነገሩ በዓሉ ተሰርዟል። በነገራችን ላይ የመጽሐፉን የምርቃት ቀን የመረጠችው ምስቲቱ ነች። እንግዲህ የእኛን ዋጠጥታ የለ ቅኔውንም መዝረፍ ጀምራለች ማለት ነው። እንግዲህ በቅኔ እየነገረች ግንቦት ሀያ ነው የመረጠችበት ምክንያት። ይህን መጽሐፍ በማዘጋጀበት ጊዜ በተለያየ መንገድ የረዳችሁኝ በጣም ብዙ ሰዎች ናቸው የፊደል ግድፈቱን ከማረም አንስቶ በጥንቃቄ በማንበብ ጠንካራ መክረ ሀሳብ እስከ መስጠት ድረስ የረዳችሁኝ በርካቶች ናችሁ። የስም መጥራት ዝርዝር ውስጥ ገብቼ አንዱን ጠርቼ ሌላውን በመዘንጋት ውለታ ቢስ ሆኜ እንዳይሰቅቀኝ ሁላችሁንም በጣም እጅግ በጣም አድርጌ አመሰግናለሁ። ነገር ግን ውዷ ባለቤቴን ምን ብዬ ላመሰግን እንደምችል ቃላ ስለማይኖረኝ የልቤን፣ በልቤ ዕዳዬን፣ በትከሻዬ ተሸክሜ በጥልቅ ፍቅርና አክብሮት ዝምታ ዝም ብል ይሻለኛል። ጽፋው ከልብ ነው ምንም ቃላት ሊገልጸው ስለማይችል፣ አንዳንዴ በዝምታ መመስገን አለ። መቼስ መጽሐፍ ሆነ ሌላ ጽሑፍ የሚጽፍ ሰው ዋናው የሚጽፍበት ምክንያት ለራሱ የሆነ ጥያቄን ለመመለስ በሚያውጠነጥንበት ጊዜ ደረስኩበት ያለውን ሀሳብ ብዕርና ወረቀት በአሁኑ ጊዜ ኮምፒውተርና ጣቱን አገናኝቶ መቶ ጊዜ ሰርዞና ደልዞ ጥናታዊ ከሆነ ደግሞ የተለያዩ መረጃዎችን አገላብቶ የሆነ ድምዳሜ ላይ ይደርሳል። ያ የደረሰበትን ድምዳሜ ለሕሊናው ተገዢ ሆኖ ለማህበረሰቡ እዚህ ጋ ልብ በሉልኝ፣ ለሕሊናው ተገዢ ሆኖ ለማህበረሰቡ ልማድና ሃይማኖታዊ ቅድመ ብይን ተገዢ ሳይሆን የደረሰበትን መረጃ አጠናቅሮ ለመረጃውና ለመረጃው ብቻ ታማኝ ሆኖ ጽሁፍን ማቅረብ ሌላ ተጨማሪ ከራስ ጋር ከፍተኛ ትግል ይጠይቃል። ይህም ሆኖ ደራሲው በዚህ ሁሉ ትግል ውስጥ ያስቀመጠው ነገር ሁልጊዜም ልክ ነው ማለት አይደለም። ለዚህ ነው አንድ ጽሑፍ ከወጣ በኋላ the writer is dead የሚባለው። አረረም መረረም ያለውን ብለዋልና፣ ይህን መጽሐፍ ለምን ለመጻፍ ፈለግኩ ከመጽሐፉ ላይ ላንብብላችሁ። አንድ ወዳጄ የመጽሐፉን ንድፍ እንዲያልኝ ሰጥቼው ገና ርዕሱን ሲያዩ ለምን በዚህ ርዕስ ላይ መጽሐፍ ፈለግ ብሎ ጠየቀኝ። ለእርሱ የሰጠሁትን መልስ ለእናንተም ባጋራ መልካም ይመስለኛል። ልጆቼ በተለይ ሴቶቹ አባቢ ዛሬ እስከ ሶስት ወይም እስከ ሶስት ተኩል ድረስ ትንሽ አመሻለሁ ብለውኝ እስከ አራት ወይም እስከ አራት ተኩል ባይመጡ ወይም ስልካቸው ባይሰራ የሚሰማኝ ፍጹም ሰላማዊ ማጣትና ምን ማድረግ እንደሚገባኝ እንኳን እስከማላውቅ ድረስ የሚያስጨንቀኝ የጭንቀት ስሜት አሁን ስለ ሀገሬ ሳስብ ልክ እንደዛ ይሰማኛል። ሀገሪቱ የምትሄድበት የግጭት ፍጥነት በጣም አስደንጋጭ ነው። ለኔ ለተራው ሰው የሀገሪቱ ችግር የሀገሪቱ ነው። ታዲያ ፕሮቴስታንቱ ወይም ጴንጠቆስጤውን እዚህ ውስጥ ለምን ዶልከው የሚል ጥያቄ ይህን መልሴን ታኮ ሊነሳ ይችላል። አንደኛው ፕሮቴስታንቷን ያለበትና የመጣበትን የታሪክ ሂደት በማየት አሁን ያለበት ወይም የገባበት ቅርቃር ውስጥ ለምን ገባ የሚል እይታ ሲሆን፣ ሁለተኛው ከዚህ በኋላ እንደ ማህበረሰብ ተጽዕኖ ፈጣሪ ሆኖ ለመቀጠል ምን ማድረግ ይገባዋል የሚለውን ነገር እኔም እንደ አንድ የዚህ ማህበረሰብ አካል የተሰማኝን ለማንጸባረቅ ነው። የመጽሐፉ ርዕስ በቀጥታ እንደሚያሳየው የመጽሐፉ ማገርና መዋቅር የተሠራው ፕሮቴስታንታውያን በኢትዮጵያ ሀገረ መንግስት የፖለቲካ ውቅር ውስጥ የነበራቸው ሚና የሚዳስስ ነው። ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ህይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ፣ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታዊያን መሆናቸውን ነው። ሙሉ ወንጌል ህይወት፣ ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጠቆስቴ ነው። እነዚህም ባመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው ነገር ግን በ1970ዎቹ የስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጠቆስጣውያኑ አስተምሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጠቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጠቆስጣውያን ከወንጌላውያኑ አንድ ክፍል ብቻ መሆናቸውንም ከመሆናቸውም በላይ በጴንጠቆስጣውያን አስተምሮትም ሆነ ልምምድ የማይስማሙ በርካታ ወንጌላዊያን አብያተ እምነቶች አሉ። ገና በቀጫጭን እግሮቹ ለመቆም እየተወተረተረ ሳለና ከሚስዮናውያን ጥገኝነት በአግባቡ ሳይላቀቅ በኮሙኒስታዊ ደርግ ክፉኛ የተመታው የፕሮቴስታንታውያኑ እንቅስቃሴ በፔንጠቆስጣውያን አስተምሮትና የአምልኮ ዘይቤ በ1970ዎቹ በመጥለቅለቁ የራሱን የተለያየ ቤተ እምነት ስነመለኮታዊ አስተምሮትም ሆነ አምልኮዊ መስመር ልዩነት እንዲያጣ ሆኗል። ከፔንጠቆስጣውያኑ የተለየ የእምነት አቋምና የአምልኮ ዘይቤ የነበራቸው እነዚህ ፕሮቴስታንት ወንጌላውያን ተቋሞች በአሁኑ ጊዜ በየትኛውም የሀገሪቱ ጥግ ቢኬድ ከጴንጥቆስጣውያኑ የአምልኮ ስርዓት ጋር ያላቸው ልዩነት ልዩነት ለይቶ ማወቅ ያስቸግራል። ይህ ለውጥ በአምልኮ ስርዓታቸው ላይ ብቻ የሚታይ አይደለም። የብቻ ሆኖ ቢቆም ምንም አልነበረም። ነገር ግን በስነ መለኮት አስተምሯቸውም ላይ ከጴንጥቆስጣውያኑ የሚለየበት አስተምሮት አለ ለማለት ብዙም አያስደፍርም። የአስተምሮ ልዩነት መጥፋቱ ወይም መደበላለቁ በጴንጥቆስጣውያኑ መሪዎች ዘንድ እንደ ትልቅ ድል የሚታይ ስለሆነ በየቦታው መንፈስ ቅዱስ እንዴት አድርጎ የኢትዮጵያን ቤተ ክርስቲያን እንደለወጣትና ወደ አንድ አመለካከት እንዳመጣት ሲናገሩ ሲጽፉም በየጊዜ የሚሰማ የሚነበብም ጉዳይ ነው። ታዲያ ጴንጠቆስቴ አሸንፈው መውጣቱ ምን ተጎዳ፣ አተረፈን እንጂ አሜን በለዋ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምሮት በሌለው ጴንጤቆስታውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠ ሆኗል። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያኑ የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። የጴንጤቆስጣውያኑ ችግር ደግሞ ለራሳቸውም በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይባ የሚበጣጠሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው፣ አባት አልባ፣ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ግን ወደው ሳይሆን የአፈጣጠር ውጤት ነው። የአፈጣጠራቸው ውጤት ነው። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጠቆስጣውያኑን ተዉ ተዉ ተረጋጉ ብሎ አደብ ሊያሲዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረው የኮሚኒስት መንግስት የእምነት ተጽዕኖ ስደት ምክንያት ተውጠው በመጥፋታቸው ተነሳ አሁን ያለንበትን መርህ አልባ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያን እና ወንጌላን አማኝ ስብስብ ተፈጠረ። ይህ አንዱ ጉዳት ነው። ሁለተኛው፣ ይህ ግን በስነመለኮት አካባቢ ብቻ የተፈጠረ ነገር አይደለም። የዚህ መጽሐፍ ዋና ትኩረት የሆነው የጴንጤቆስጣውያኑ አሸናፊ የሆነ መውጣት የራሱ የሆነ ሚዛኑን የሳተ ማህበራዊና የፖለቲካ አመለካከት ዛንፎም ፈጥረዋል የሚል ነው። እንደኔ አመለካከት በስልሳዎቹ ሁለት አይነት የያ ትውልድ ቡድኖች በአንድ ዘመን በአንድ ሀገር ተፈጥረዋል። እነርሱም የጴንጤቆስጣዊ ያ ትውልድና የኮሚኒስቱ ያ ትውልድ ናቸው። ኮሚኒስታውያኑ የያ ትውልድ ልጆች በማህበረሰብ ውስጥ ለሚታየው ኢፍትሃዊ ግፍ ማርክዝም ሌኒዝም መልስ አለው አሉ። ጴንጤቆስጣውያኑ የያ ትውልድ ልጆች ደግሞ ሀገራችን በሰማይ ነው፣ ኢየሱስን እንደ ግል አዳኝ አድርጎ መቀበል ማህበራዊም፣ ፖለቲካዊም፣ መንፈሳዊም መልስ ነው በሚል አስተምሮት ምድራዊ ሀገራቸውንና የህዝቧን ስቃይ አይተው እንዳላዩ ሰው ሰምተውም እንዳልሰሙ ሆኑ። ይህ የጴንጠቆስጣውያኑ የፖለቲካ እይታ እስከ አሁን የብልጽግና ዘመን መንግስት ድረስ የዘለቀ ነበር። ማለትም ራሳቸውን ከፖለቲካ ተሳትፎ ማቀብ የአንድ የተለወጠ ሰው ህይወት ምልክት ተደርጎ ይወሰድ ነበር። በአሁኑ ጊዜ ግን ጴንጠቆስጣውያኑ ከዚህ በኋላ ልብ እያላችሁኝ፣ ሞር በአሁኑ ጊዜ ጴንጠቆስጣውያኑ መቼስ፣ አሁን ሌላ ማንም የለም፣ በተለይ ላለፉት አምስት ስድስት ዓመታት ቀንደኛ የፖለቲካው ተዋናያን ለመሆን እየተንደረደረው ያሉበት ሁኔታ ሲታይ ጴንጠቆስጤው ከመጣበት ፖለቲካን ጽዩፍና ርኩስ አድርጎ ከማየት አስተምሮትና እሳቤ ወጥቶ በአንዴ የፖለቲካው አጋፋሪ ለመሆን የተጓዘበት የብርሃን ፍጥነትም ሆነ ይህ በቅጡ ያልታሰበበት ስነ መለኮታዊ ትንተና ያልተሰራበትና በወጉም ያልተገነባው የጴንጠቆስጣያኑ የፖለቲካ መንኮራኩር በዚህ የብርሃን ፍጥነት ሲጓዝ ለወንጌል አስተምረቱ ሆነ በአጠቃላይ በማህበረሰቡ ውስጥ የሚፈጠረ ማኅበራዊ ሆነ ፖለቲካዊ ቀውስ ከራሱም አልፎ ለሌሎችም ትልቅ ዳፋ ይዞ ነው የሚመጣው። በሌሎች ሀገሮች እንዳየነው ጴንጤቆስጣውያኑን ረገብ አድርጎ በአብዛኛው ስሜታዊነት የተቀላቀለበትን መንፈሳዊና ፖለቲካዊ አመለካከታቸውን ሚዛናዊ የሚያደርግ የሌሎች ፕሮቴስታንታዊያን ወንጌላዊያን አብያተ እምነቶች በአማራጭ አለመኖር አደጋውን የበዛ እንዲሆን አድርጎታል። ይህ ሁለተኛውና ትልቁ ጉዳት ነው። መጽሐፉን በዚህ ጉዳይ ላይ በአጽንኦት ያጠነጥናል። ይህ ፖለቲካን እንዴት በቅጡ መያዝ እንደሚገባው የሥነ መለኮት ትንታኔ ሳይሰጥ ወደ ፖለቲካው ዘው ብሎ የገባው ሃይማኖተኛ ፖለቲከኛ ድሮም በቅጡ ካልታሰበበት የሀገሪቱ የብሔር ፖለቲካ ጋር ሲደባለቅ መላቅጡ የጠፋበት ጋብቻ መሰረተ አማንያን በየብሔራቸው ፓርቲ ቢያቋቁሙ ይህ ለአንድ የወንጌል አማኝ ክርስቲያን ትክክለኛ አካሄድና መጽሐፍ ቅዱሳዊ ድጋፍ አለው ወይስ የለውም ብለው ምዕመናን ቢጠይቁ የተዘጋጀ ስነ መለኮታዊ መልስ በእነዚህ ጴንጠቆስጣውያን አጋፋሪነት የሚመሩት ነባር ቤተ እምነቶች ለመስጠት ያዘጋጁት ነገር የለም። የሚያሳዝነው ነገር እነዛ የስልሳዎቹ ኮሚኒስታውያን የትውልድ ልጆች የጀመሩት የብሔር ፖለቲካ የዛሬ ሰላሳ ዓመት ገደማ በህገ መንግስት መልክ ረቆና ጸድቆ የሀገሪቱ የፖለቲካ መመሪያ ሲሆን ጉዳዩን መጽሐፍ ቅዱሳዊ ትንታኔ ሰጥቶ ህዝቡንም ሆነ ቤተ እምነቱን ከውዥንብር የሚታደግ እንዴት አንድ የወንጌል አማኝ ነኝ የሚል የስልሳዎቹ ያትውልድ ጴንጠቆስታዊ የሥነ መልኮት ወይም ቡድን ይጠፋል። እነሱን ተጠያቂ የማደርገው አሸናፊ ሆነው ወጥተዋልና፣ እነሱም ይህን አሸናፊነታቸውን በየጊዜው በአጽንኦት ያስታውሱናልና ከአሸናፊነት ጋር ኃላፊነትና ተጠያቂነት መኖሩን ልብ ሊሉት ይገባል ለማለት ነው። አሁንም ከሰላሳ ዓመት በኋላ በብሔር ፖለቲካ የተነሳ እንዲህ ስንተረማመስ እንዴት ነው ይህ ጉዳይ በበሰለ መንገድ ተጠንቶና የምርምር ስራ ተሰርቶበት በስነ መለኮት ምሁራን በኩል የአስተምሮት መፍትሄ ሲቀርብበት የማይታየው? እንደ አሸን የፈሉ የስነ መለኮት ትምህርት ቤቶችና መምህራን ሞልተውናል። ያው የፈረንጁን መጽሐፍ ሲያገላብጡና በፈረንጃፍ ሲጽፉ ይውላሉ እንጂ በተለምዶ የሜንላይን ቸርች ወይም ቤተክርስቲያን ተብሎ የሚጠሩት ማለትም ሜኖናይት፣ አንግሊካል፣ ሉትራን፣ ፕሪስፒቴሪያን ወዘተ ጠንክረው በሚገኙበት ሌሎች ሀገራት ግን እንኳን ይህን ያህል የመኖርን መብት ገፎና አፈናቅሎ ሚሊዮኖችን መጤ አድርጎ ለሚበትን ብሔረተኛ ስርዓት ይቅርና በጣም አነስተኛ ለሆነ የፖሊሲ ለውጦች እንኳን ሳይቀር ለተገፋውና ለተበደለው ድምፅ የሚሆኑ የቤተ ክርስቲያን መሪዎች ወይም ተጽዕኖ ፈጣሪ ክርስቲያን ግለሰቦች አሏቸው። ለምሳሌ ያህል የሰብአዊ መብት ተሟጋች ከነበረው የደቡብ አፍሪካዊ አንግሊካን ቢሾፕ ዴዝሞንድ ቱቱ አንስቶ እስከ ኬንያዊ ጸረ ኮራፕሽን ተሟጋች ፕሮቴስታንቲያኑ ቦኖፊክ ሙጉያ፣ ከላይቤሪያ የሰላም ንቅናቄ ኖቤል ተሸላሚዋ ከሉተራዊቷ ሊሁማ ቦዬ እስከ ሜቶዲስቱ ናይጄሪያዊ የሰብአዊ መብት ተሟጋጅ አዮ ኦቤ ድረስ ከተለመደው የፓርቲ ፖለቲካ ውጪ መንግስትን ለፍትህና ለእኩልነት የሞገቱ ከላይ እንደጠቀስኳቸው ያሉ የክርስቶስን ወንጌል መመሪያቸው ያደረጉ ለፍትህና ለእኩልነት የቆሙ በርካታ አፍሪካውያን፣ ላቲን አሜሪካውያን፣ ሰሜን አሜሪካን የሆኑ የእምነት ሰዎች መጥራት ይቻላል። ጴንጠቆስጣውያንን እዚህ ውስጥ ፈልጎ ለማግኘት በጣም አስቸጋሪ ነው። በእኛ ሀገር ግን ላለፉት ሀምሳ ዓመታት ከአንድ ጉዲና ቱምሳ ያለፈ ሰው መጥራት አልቻለንም። እሱንም ቢሆን ያለ ስሙ ስም ሰተን ያልሄደበትን የፖለቲካ መንገድ ሄደ ሄደ ብለን እዛው ቆሻሻ የሆነ የዘር ፖለቲካ ውስጥ ጨምረን ስራውን አደበዘዝ ነው። በዚህ ጉዳይ ላይ ሙሉን መከራከሪያ በመጽሐፍ ውስጥ ስላቀረብኩት አሁን ወደዛ አልገባም። የመጽሐፌ ዋና ማጠንጠኛ ያለው የብሔር ፖለቲካ አወቃቀር ለዚች ሀገር አይበጃትም አንድ የወንጌል አማኝ ደግሞ የዚህ ፍልስፍና ደጋፊ ወይም አማራጭ ሊሆን አይገባም እንዲሁም በተቃራኒው ሊቆም ይገባል እንጂ የሚል ነው። የታንዛኒያ ፕሬዚዳንት የነበረው ጁልየስ ኔሬሬ የብሔር ፖለቲከኞችን አቋም ሲቃወም ብሔርንና ሃይማኖትን የፖለቲካ መታገያ የሚያደርግ ፖለቲከኛ በምሁራዊነቱ የከሰረ በፍልስፍናውም የከሰረ ነው ይላል። የብሔር ፖለቲካን አስከፊነት በተግባር ያየው ጀርመናዊ ሳይንቲስት አልበርት አይንስታይን ደግሞ ብሔረተኛነት የልጅ ልምሻ ሽባነት አይነት በሽታ ነው። እንደ ኩፍኝ ወረርሽኝም ይጋባል ነው ያለው። ወደ ሀገር የስነ መለኮት ሰዎች ፊቱን ሳያዞር ግን በዚህ እጅግ በጣም ወሳኝ በሆነ ጉዳይ ላይ ምን አሉ? ምን መጽሐፍ ቅዱሳዊ ምክርና አስተምሮት አቀረቡ? ብሔር ተኮር ህገ መንግስት ሲረቅ የት ነበሩ? በመጽሐፍ ቅዱስ እይታስ ገምግመው አቋማቸውን ለሚመሩት ህዝብ አስተማሩት? ከሉተራዊት ቤተ ክርስቲያን የተገኘው ቄስ ጉዲና ቱምሳ በ1965 ለቀዳማዊ ኃይለ ስላሴ መንግስት ፓርላማ ወይም ሸንጎ የጭሰኝነትን አስከፊ ገጽታ አስገንዝቦ መንግስት ይህን ኢሰብአዊ የሆነ ስርዓትን ሊያስወግድ እንደሚገባ ካልሆነ ግን ፍርድ በደጅ እንደሆነች አስጠንቅቆ ነበር። እውነትም ፍርድ በደጅ ነበረች። ፍትህ ለኦሮሞ ጭሰኛ አላለም፣ ፍትህ ለሁሉ ኢትዮጵያዊ ጭሰኛ ነበር ያለው። እንዲሁም በደርግ የመጀመሪያዊ ሥልጣን ዘመን ጊዜ አዲስ ህገ መንግስት ሲረቀቅ የሁሉ ሃይማኖቶች መብት እስልምናውንም ጨምሮ የሚከበርበት ህገ መንግስትና የግለሰብ መብት የተከበረበት ህገ መንግስት እንዲረቀቅ ሞግቶ ነበር። እኛው ወንጌላውያን መብታችን ይከበር የሚል ህግ እንዲረቅ አልነበረም የጠየቀው። አሁን የእኛ ሰዎች ካውንስሉን ሲያቋቁሙ እንዳደረጉት ፍትህን ለሁሉ ሃይማኖቶች በእኩልነት ነበር የጠየቀው። ሌላውን ነፃ ያላወጣ ነፃነት ራሱም ነፃ አልወጣም። ቅዱስ ቃሉ እንዲህ ይላል፣ እግዚአብሔር የሚጠላቸው ስድስት ነገሮች ናቸው፣ ሰባተኛውን ነፍሱ አጥብቃ ትጠየፈዋለች፤ ይህም በወንድማሞች መካከል ጠብን የሚዘራ መቼስ። የብሔር ፖለቲካ መዋደድን፣ መተሳሰብን፣ እኩልነትን ተረጋግቶ መሮርን ሰጥቶና ብሎ የሚቦተልከን ቦተሊከኛ ቢኖር ኔሬሬ እንዳለው በምሁራዊነት የከሰረ በፍልስፍናውም የከሰረ ፖለቲከኛ ነው። እንዲሁም በተቃራኒው መፈናቀልን፣ ጥላቻን፣ የመጫ መተራረድን፣ የጎሪጥ መተያየትን፣ ስጋትን፣ ተወልዶ ባደገበት ቀዬ ተሸማቆ መኖርን፣ በማንነት የተነሳ ፍትህን ማጣትን፣ በየያዘው መታወቂያ የተነሳ መንገላታትን፣ ሲከፋም እስከ ሞት መድረስን እንኳን በሴኩላሩ ዓለም በየቤተ እምነቱ በብሔር መገፋፋትን፣ በአጠቃላይ ፈጣሪ አጥብቆ እጠለዋለሁ የሚለውን ያንን በወንድማማቾች መካከል በሰው ልጆች መካከል ጥላቻን እንደ ጉድ ያሰፈነ ስርዓት አይደለምን? መንግስቱ ኃይለ ማርያም ወደን ሳይሆን በታሪክ አጋጣሚ ይህችን ሀገር የማስተዳደር ኃላፊነት በእኛ በጭቁን ወታደሮች ጫንቃ ላይ ወድቋል ይል ነበር። በታሪክ አጋጣሚ ይሁን በጌታ ፈቃድ የዚች ምስኪን ሀገር የፖለቲካ ጣፈንታ በስልሳዎቹ የያ ትውልድ ምልምሎች በሆኑ በሰማንያ ዘጠናዎቹ የዚህ ትውልድ ጴንጠቆስጣውያን ልጆች እጅ ላይ ወድቋል። ስለ ሀገሬ ጴንጤቆስጣውያን ወንጌላውያን የፖለቲካ ተሳትፎ ሳስብ ትዝ የመለኝ መጽሐፍ ቅዱስ ክፍል የመጽሐፈ አስቴር ታሪክ ነው። አስቴር ፈረንጆች እንዲሉ አት ራይት ታይም አት ራይት ፕሌስ የነበረች ሴት ነበረች። በትክክለኛው ጊዜ በትክክለኛ ቦታ መገኘቷ ብቻ አይደለም የታሪኩ ድምቀት። በተገኘችበት ትክክለኛ ቦታና ትክክለኛ ጊዜ ህዝቡን ከጥፋት አትርፎ ህይወትን የሚያለመልም ፖለቲካዊ ስራ ሰራች። የህይወት ዋጋ ሊያስከፍላት የሚችል አቋም ቢሆንም እንኳን። በመጨረሻም ንግግሬን እንዲህ ብዬ ደመድም ወደዱ ቀደም ብዬ እንዳልኩት በዚች ሀገር፣ በሌሎች ሀገራት እንደምናውቀው አይነት የፕሮቴስታንት ቤተ እምነቶች ኖረው ከፐንጠቆስጣዊ ጋር ባላንስ ኤንድ ቼክ የሚሰሩ ቤተ እምነቶች የሉንም። ፐንጠቆስጣውያኑ ሙሉ በሙሉ በሚያስብል ደረጃ በአሸናፊነት ወጥተዋል። አሸናፊነት ደግሞ መሪነትን ያስከትላል። መሪነት ደግሞ ኃላፊነት ያስከትላል። ኃላፊነት ደግሞ ተጠያቂነትን ያስከትላል። እግዚአብሔር ከሰው አብልጦ የሚወደው ፍጡር የለም። ይህ ክርስቶሳዊ ፖለቲካ ነው። ክርስቶስ በወንድማማቾች መካከል ጥብን የሚዘራ ፖለቲካን ነፍሱ አጥብቃ ትጠየፈዋለች። ስለሆነም እናንተ በአሸናፊነት ለወጣችሁበትና ለተጠራችሁበት ክርስቶሳዊ ፖለቲካ ያም ደግሞ ሰውን ሰው ብቻ ብሎ ለጠራ ፖለቲካ ታማኝ ካልሆናችሁና ከስልሳዎቹ የያ ትውልድ ኮሚኒስታዊ ሸቀጣ ሸቀጥ፣ ብሔረተኛነት፣ ዘረኝነት፣ አፓርታይዳዊ ፖለቲካ ካልተላቀቃችሁ በመጽሐፈ አስቴር ላይ እንደተነገረው አስቴር ሆይ፣ በዚህ ጊዜ ቸል ብትዪ፣ እናንት ጴንጤቆስጣውያን በዚህ ጊዜ ቸል ብትሉ፣ ረፍትና መዳን ለአይሁድ፣ ለኢትዮጵያውያን ከሌላ ስፍራ ይሆንላቸዋል እናንተ ግን በታሪክ ማኔ ቴቄል ፋሬስ ሆናችሁ ትቀራላችሁ። ጌታ ከዚህ ታሪክ ይሰውራል። አሜን። ይህ ነው የመጽሐፉ ትርክት።